አልስቲቃ ማላ ቷአትላ ወእጅትናብ አናዋሂላ አላህን በመገዛት ላይ መቀጠል ታኑ መገዛት ያለብህ ያአይቀሬው ቀጠሮ እስከሚደርስ ድረስ ነው። ስለዚህ ረመዷን ቴድያ፣ ኢባዳው ግን ይቀጥላል ማለት ነው። ረመዷን ተሀድሶ ለመስጠት ነው እንጂ የሚመጣው። በታዘዝከው መሠረት ቀጥ በል። አፈላ አኩኑ አብደን ሸኩራ

ሙከፍራቱን ሊማ በይነሁነ ኢዘጅቱንበት ከባእር የዛሬው ርዕሳችን እስቲቃማ የሚል ነው። አልስቲቃማ አላጣአት ላ ወልጅቲናብ አነዋሂላ አላህን በመገዛት ላይ መቀጠል እስትምራር፣ ጽናት። አንድ ሰሞን ብቻ በብርቅ ትን ብሎ ተዚያ በኋላ ወደ ኋላ ማሸግሸግ ይሄ በጣም አላህን የሚያስቆጣና ለኪሳራ የሚዳርግ ነገር ነው። ስለዚህ ሁልጊዜ ዋቡድ ረበከ ሀታየት የእልከ የቂን እንዳለው አላ ጌታን መገዛት ያለብህ ያ አይቀሬው ቀጠሮ እስከሚደርስ ድረስ ነው፣ ሞት ነው እንጂ ተዛ በዛ በፊት ተኢባዳ ወደ ኋላ የምትልበት ምክንያት አይኖርም ብሏል። ስለዚህ ረመዷን ሄደ፣ ኢባዳው ግን ይቀጥላል ማለት ነው ራመዷን ተሀድሶ ለመስጠት ነው እንጂ የሚመጣው ዒባዳ ጀምሮ የሚያልቀው ወይም ዘንቦ የሚያባራው በእሱ ብቻ ማለት አይደለም ማለት ነው። ስለዚህ ዒባዳችን ይቀጥላል፣ አላህን መፍራታችን ይቀጥላል። አላህ ሱብሓነሁ ወተዓላ ይህም በተመለከተ የተለያዩ አያቶችን አውርዷል። እንዲሁም ነቢዩ ዐለይሂ ሰላቱ ወሰላም በርካታ ሀዲሶችን ተናግረዋል። ሙእሚን የአንድ ሰሞን ነሻጥ ብቻ አድርጎ የሚቆም ነገር እንዳላደለ አደለ። ሁልጊዜ መቀጠል ይኖርብናል ማለት ነው። ስለዚህ አላህ ስብሓነሁ ወተዓላ ፈስጠቂም ከማኡሚርት አለ ለነቢዩ እንኳ ሳይቀር አለ ሰላቱ ወሰላም፣ በታዘዝከው መሰረት ቀጥ በል ሁልጊዜ ወለም ዘለም የሚባል ነገር የለም። ያው እስተ ፍጻሜው ድረስ ኢባዳ፣ ጌታን በመገዛት ዲኑን በማስተማር ህዝቡን በመምራት ሰለቸ፣ ደከመኝ ማለት የለብህም፣ ቀጥ ብለህ ቀጥል ይላቸዋል። እሳቸው እንኳ ሳይቀሩ ይህ አያት በወረደበት ጊዜ ነቢዩ ዐለይሂ ሰላቱ ወሰላም ደነገጡ። ምን አጥፍቼ ምን አጓድሌ ይሆን ቀጥ ብለህ ቀጥል የሚለኝ አሉ ማለት ነው። ስለዚህ እንግዲህ በእሳቸው ደረጃ ረፍ እንኳ ተው ቢሏቸው አይተውም። እግራቸው ውስጥ የሚያብጥ ነበር፣ ሌሊቱን ሁሉ ቁመው ሲሰግዱ የሚያድሩት። እንደዛ ሁኑ አላህ ያለፈ የሚመጣ ወንጀልም ምሮልሃል ብሏቸው እናታችን አይሻ ለምንድ ነው እንደዚህ ራሰዎትን የሚያስጨንቁት እርስዎ ወንጀል እንደኛ አያሰጋዎት ምንድ ነው ይህን ያህል የሚጨነቁ ሲሏቸው አፈላ አኩኑ አብደን ሸኩራ አሉ አላህ ሱብሓነሁ ወተዓላ ያላሰብኩትን ያልከሰብኩትን ሁሉ ከፍተኛ ክብርና ማዕረግ አጎናጽፎኛል ታዲያ ይህን ሁሉ ለታለወልይታ ማመስገን የለብኝም እንዴ አሉ እና ባለኝ አቅም ሁሉ ጌታን ሌት ተቀን መገዛት አለብኝ ነው ያሉት ማለት ነው። እኛ ደግሞ በወንጀል ባህር የተዘፈቅን ሰዎች ከሳቸው የበለጠ ለኢባዳ መትጋት ይጠበቅብን ነበር ማለት ነው። ግን እንኳን ያን ያህል ይቅርና በአንዲት ወር ብቻ ወስነን ከዛ በኋላ ያለው አስራ አንድ ወር እንደፈለግን እናኛለን። ይሄ ተሙስሊም የሚጠበቅ ነገር አይደለም ማለት ነው። ቃለ ላሁ ተዓላ በሌላው አንቀጽ አላ ስብሓነሁ ወተዓላ ምን ይላል? እነለዚነ ቃሉ ረቡናላህ፣ እነዚያ ጌታችን ኻሊቅ አሰማዋት ወልአርድ ሰማያትና ምድርን በውስጥ በዙሪያ ያሉ ፍጥረታትን ታልነበሩ ያስገኘና የፈጠረ ፈጥሮም ሁሉንም የሚመግብ የሚቆጣጠር ከሆነ ሀያሉ ጌታ በስተቀር ሌላ አምላክ የለንም ብለው በዓላማቸው ላይ ቀጥ ብለው የሚጓዙ የሆኑት ባህሮቼ ይላል አላህ ሱብሃነሁ ወተዓላ። ሡመስተቃሙ እምነታቸውን አስተካክለው እምነታቸው የሚያዛቸውን ነገር ደግሞ ሰለቸኝ ደከመኝ ሳይሉ ሳያሰልሱ ቀጥ ብለው የሚቀጥሉ ከሆኑ ተተነዘሉ ዓለይሂሙል መላኢካ ለእንዲህ አይነቶቹ አገልጋዮቼ ሁልጊዜ እነሱን የሚንከባከቡና የሚጠብቁ ልዩ የመልአክ የቡዲን እልክላቸዋለሁ ይላል። እና እነሱ እስካልከዱይ ድረስ ከኢባዳቸው ወደ ኋላ እስካላሉ ድረስ ሰይጣን እንዳያዋክባቸውና ከመስመር እንዳያወጣቸው የሚከላከሉና የሚጠብቁ ልዩ መልአኮች መድብላቸዋለሁ ለእንደዚህ አይነቶቹ አገልጋዮች ይላል አላህ ሱብሓነሁ ወተዓላ። እና እነዚህ መላይኮች ተተነዘሉ አለህም መላይካ አላ ተኻፉ ወላ እናንተ የአላህ ወዳጆች ናችሁና በዓላማችሁ እስከጸናችሁ ድረስ ምንም የሚያሰጋችሁ የሚያስፈራችሁ የሚያሳዝናችሁ ነገር የለም እያሉ ብስራት የሚነግሯቸው መላእኮችን እልክላቸዋለሁኝ ይላል። እንግዲህ አላህ ሱብሃነሁ ወተዓላ ለወዳጆቹ ተማንም የበለጠ ሀሳቢ ተቆርቋሪ ከመሆኑ የተነሳ ልዩ መላኢካ ይመድብላቸዋል፣ ለቅር አገልጋዮቹ ማለት ነው። እነዛ መላእኮች ሌት ተቀን ሁልጊዜ ከመጥፎ ይጠብቁሃል ማለት ነው። እና መልካም ስራ ደግሞ እንዳያመልጥህ ያበረታቷሃል መንፈስህን ያነሳሳሉ ማለት ነው። እንደዚህ አይነት ደንበኛ መላኢኮችን እመድብላቸዋለሁ ለወዳጆች ይላል አላህ ሱብሃነሁ ወተዓላ። እና እንደገና ደግሞ በጣም አስፈሪና አስጊ በሆነ ወሳኝ ቦታ ላይ እንዳይደናበሩ እንዳይሳሳቱ የሚጠብቋቸው መላኢካ አረግላቸዋለሁኝ ይላል። እና ለምሳሌ ሶስት አደገኛ የሆኑ ኬላዎች አሉ። የሰው ልጆች ማለፋቸው የማይቀር ማለት ነው። በነዚያ ኬላዎች ላይ እነዚ ኬላዎች ላይ ዘመድ ወዳጅ ማንም አይዞባይ አይኖርም። ሁሉም በራሱ ነው የሚጋፈጣት ማለት ነው። ያኔ ግን አላህን ስብሓነሁ ወተዓላ በጽናት እስከ ዘለቄታው የተገዙና ያገለገሉ ባሮች ሁሉም ሰው የትልግባ ብሎ በሚጨነቅና በሚያምጥበት ጊዜ የአላህ መላይኮች በግራና በቆይ ቁመው አንተን አይመለከትም የዛሬው ቀውጢ እና ምንም የሚያሰጋ የሚያስፈራህ ነገር የለም እያሉ እንከባከቡታል፣ ይላል አላህ ሱብሓነሁ ወተዓላ። እና ሶስት ቀላዎች የሚባሉት ምንም ናቸው። አንደኛ ሰው የኖረውን ያህል ኑሮ ከዚች ዓለም መሰናበቱ አይቀርምና ወደ ሞታ አፋፍ ላይ በሚደርስበት ጊዜ ያነ የከባድ ፈተና ያጋጥመዋል እያንዳንዱ ሰው ማለት ነው። እነ ልልማውት ሰከራት አሉ ረሱል ዐለይሂ ወሰላም እንኳ ሌላው ቀርቶ ነቢዮች እንኳ በዛ ሰዓት በዛም ይጨነቃሉ ማለት ነው እና በዛ ሰዓት ሰይጣንም ይፈታተንሃል። እድሜ ልክህን ስትገዛ የኖር ከሆነ ኢባዳ ከንቱ አድርጎ በኩፍር እንድትሄድ የተለያዩ ማታለያዎች ያመጣል፣ ያዋክብሃል ማለት ነው እና በዛ ሰዓት እነዚህ መላኢኮች ይመጡና ሰይጣንም በካልቾ ብለው ያባርራሉ ማለት ነው እና ይህን የአላህን ወዳጅ ባለቀ ሰዓት ኪሳራ ላይ ልጥለው ነው አንተ ሰይጣን ብለው ይከላከሉለታል ማለት ነው። ከዛ በሰላም ኢማንህን ይዘ ትሻገራለህ ማለት ነው። ካልሆነሳ ያ ነገር እነዛ መላይኮች ታልደረሱልህና ታልተንከባከቡህ እና ሰይጣን በቀላሉ እድሜ ልክህን የለፋህበትን ኢባዳ ከንቱ አድርጎ ኪታብክን አሳስቶ ሊወስድ ይችላል ማለት ነው። ሌላው ከሞቱ በኋላ ያው ወደ ቀብር ነውና መቃብር ተሄዱ በኋላ ሰዎች ዘመድ ወዳጆች አንድ አፍታ ተንጫጭተው ተሸኙ በኋላ ተተው ዘወር ሲሉ እነዛ ደንበኞች መላይኮች ይመጣሉ። እኛ እንደ ዱንያ ዘመዶችህና ወዳጆችህ ምንከዳ አይደለንም፣ ሁሉም የዋጋፍ ጠውጥለው ኸዱ አደል፣ እኛ ግን አለን ከጎንህ ይላሉ፣ እነዛ መላይኮች መጥተው ማለት ነው። ስለዚህ አይዞህ፣ የሚያስፈራ የሚያሰጋ ነገር የለም አሁን ከትንሽ ደቂቃ በኋላ ጥያቄ የሚያረጉ ልዩ መልአኮች ይመጣሉ። በጣም የሚያስፈሩ ግዙፎች፣ ጥቁሮች ድምፃቸው እንደ መብረቅ የሚያጓራ ነውና እንዲያው ሊያስቦኩህ ነው የሚሞክሩት፣ እንዳትፈራቸው ይሉታል። እና መላይ ቁጡር ናቸው እነሱ። ግን አንተ ሲመጡ ኮስተር ብለህ ያው የሚጠይቁ ጥያቄ ውስን ነው፣ ሶስት ፍሬ ጥያቄ ነው የሚጠይቁ። ያ ደግሞ እድሜ ልክህን የኖርክበት ነው። በቃል ብቻ ሳይሆን በተግባር የኖርከው ስለሆነ እንዳትደናበር መረቡክ ወማዲኑ ከማዛ ተቁሉ ያደረጁን የሚል ጥያቄ ነው የሚያቀርቡልህ፣ ይሉታል መላእኮች መጥተው ማለት ነው። እና ወዲያውኑ እነሱ ዘወር ሲሉ እነዛ ጥያቄዎቹ ይመጣሉ እና ያባርቁበታል። መጥቶው መረቡክ ብሎ ይጮህበታል። በሚጮህበት ጊዜ ኮራ ብሎ ተዝናንቶ ምንድነው የምትጮሁት ስርዓት አይኖራቸውም ይላቸዋል ማለት ነው። እና ጌታዬውን የማያውቅ ሰው አለ እንደዚህ አካባቢ እኔ እድሜ ልኬን ስገዛው ስገዛ የነበርኩት የሰማይ የምድር የዓለማት ጌታ ሀያሉ አላ ነው ጌታ ማልላችሁ ትፈልጋላችሁ? ይላቸዋል ማለት ነው። ያኔ እንደገና ወማዲኑ ከ ይላል ሃይማኖት ህስ ምንድን ነው ብለጮሁበታል። ሃይማኖት የማ ወምነዲነ ንደ ል ኢስላም እና አላህ ዘንዳ የተባረከና የተመረጠ የተወደደ ሃይማኖት ኢስላም ብቻ ነው ብሎ እውቅና የሰጠው ጌታ ረቡል ዓለሚን እሱ ነዋ፣ አዲነል እስላም ነው። ሌላ ምን ሊኖረኝ ይገባል ብለው ይመልስላቸዋል ማለት ነው። ከዛ በኋላ ሶስተኛው ጥያቄ ሱራ የሰው ሱራ ያሳዩታል፣ ፊት ለፊት ማለት ነው። እና ይህ ሰው ስለዚህ ሰው የምን ትላለህ ይሉታል፣ ስለ ነብዩ ማለት ነው። የነብዩን ሱራ ነው የሚያሳዩት። ያኔ እንግዲህ በህይወቱ በጤንነቱ እያለ በሱናው ህይወቱን ሲመራ ከነበረ በቀጥታ ነብዩ መሆኑን ያውቃል ማለት ነው። ስለዚህ ሀታ ሰይዱላ ወሊን ወይ ማሙን ሙርሰሊን የሁሉም ህዝቦች የሰው ልጆች ሁሉ አለቃ የነቢያቶች ሁሉ ሊቅ ናዋታ ሰይዱላ ሙሐመድ እብኑ አብዱላህ ጠፋኝ እንደ ይላቸዋል ማለት ነው። ያኔ በቃ ዲህ አለቀ ይሉታል ማለት ነው። ናታውን በኋላ ያው ሙሽራ ተተገላገለች በኋላ በደስታ እንደምታድር አንተም ስተቂያ መቀን ድረስ በደስታ አርፈ መተኛ ትችላለህ ይሉና የጀነት በር እንደ ፊልም ከፍተው ያሳዩታል ማለት ነው። በጀነት የተዘጋጀለትን ጸጋ ሁሉ እንዲያይ ያረጋል። ከዛ ከጉጉቱ የተነሳ ተውኝና አገሬ ልግባ፣ ማለት ጀነት የተዘጋጀለትን አገር ሲያይ ለምንድነው ታዳም አልገባው ብሎ ያዙ ይልቀቁኝ ይላል። አይ ቀጠሮ አልደረሰም፣ ቀና ቅያማ ሲደርስ ነው፣ እስከዛ ድረስ ዝነው መቆየት ያለብህ ብለው አረጋግተው ትሄዳሉ ይላል ማለት ነው። ሶስተኛው ኬላ የው መልቅያማ ሲደርስ ዓለም ስትፈራርስ ሁሉም ነገሩ ጥንቅጡ ሲወጣ ሁሉም ሰው ተደናግጦ ነው የሚነሳው፣ ተመቃብሩ ማለት ነው። ያኔ ሁሉም ሲንቦዣቦች እነሱ አሁን መደንበኛቸው ጋር ይመጣሉ፣ ነዛ መላይኮች ማለት ነው። አይዞ አንተ ምንም የሚያስደነግጥ ነገር የለም፣ አንተማ ስትመኛው የነበርከው ጀነት ልትገባ እኮ ነው፣ እና ምንም አትፍራ ይሉታል ማለት ነው። እና የዚህ እንግዲህ እነዚህ ሶስት ኬላዎች ላይ የፈለገው ዘመድ ወዳጅ እናትህ እንኳ ዘወር ብላታይህ፣ አላህ ግን እነዚህን መላይኮች በቃውጢ ቦታ ሁሉ መድቦ አንተ በደስታ እንድትሸጋገር ያደርግሃል፣ ይላል አላህ ሱብሓነሁ ወተዓላ። እና አላ ተኻፉ ወላ ተሕዘኑ፣ እናንተ የአላ ወዳጆች፣ ጌታና አደራ የጠባቂዎች ከመሆናቸው የተነሳ ከዚህ ከዱኒያ ላይ በምትለዩ ጊዜ ምን በቤቴ በቤተሰቤ ምን የጋጥማቸው ይሆን ብላ አትፍራ ይሉታል። ወደፊት ደግሞ ምን መቃብር ውስጥ ምን ሆናለሁ ብለ እንዳትሰጋ ይሉታል ማለት ነው። በዱንያ ላይ ደግሞ ሀብት እንደ ንብረትህን ተታስለ ሄድክ አያሳዝንህ ያትተው ሄድከ ሁሉ ስንም ያስነቅ ሌላ ሀገር ተዘጋጅቶልሃል እያሉ ያበስሩታል ማለት ነው። ወአንቱ እንዲ አብሽሩ ቢልጀነት ለቲ ኩንቱም ተዋዱን አላህ ጀነትን እሰጣቸዋለሁ እድሜ ልካችሁን እስከተገዛችሁ ድረስ ጀነት የእናንተ አንጦራ ናት ብሎ ቃል ገብቷል። በተደጋጋሚ ያን ቃል ኪዳኑን እንደሚያረጋግጥላችሁ አትጠራጠሩ ብለው ያበስሯቸዋል ማለት ነው። እና ጉንቱም ተዋሃዱነ ፊ ልቁርአን ወሱና በቁርአን በሐዲስ ለሙእሚኖች አላህ ጀነት የተባለ የዘላለም ጸጋ የተሞላባት አገር ማላ አይኑን ራአት ወላ ውዝኑን ሰሚዓት ወላ ኸጦራ አላቀል በሸር አይን አይቶት የማያቅ ጆሮ ሰምቶት የማያቅ በሰው ህሌና ውል ብሎ ይህን ይመስላል ይህን ያክላል ተብሎ ሊገመት የማይችል ጸጋን ሁሉ የተሸከመችው ጀነት የእናንተ አንጡራናት ብለው ያበስሯቸዋል ማለት ነው። ወለኩም ፊያማ ተሽተሂ አንፉስኩም ጀነት ከገባችሁ በኋላ ነፍሳችሁ የምትመኘው ሁሉ ከአሰበችው ከተመኘችው ሁሉ በላይ ሁኖ ታገኘዋለች። ወለኩም ፊያማ ተድዑን የምትጠይቁት የምታዙት ሁሉ ይሟላላችኋል እያሉ ያበስሯቸዋል ማለት ነው። ኑዙለ ምን ገፉር ራሒም፣ ይኸም እጅግ መሐሪና አዛኝ ከሆነው ጌታችሁ ለእናንተ የተዘጋጀ የክብር መስተንግዶ ነው እያሉ ያበስሯቸዋል ይላል ማለት ነው። ይህን የመሰለ እድል እንግዲህ ለማገኘት ነፍስያን ጫን ብሎን ሰይጣንን ተቋቁሞ ስሜታዊ ሳንሆን በዚች በዱኒያ በአጭር እድሜያችን ውስጥ አላህ ጋር የሚያገናኙና የሚያስታርቁ የሆኑ ስራዎቻችንን ማስቀጠል ይጠበቅብናል ማለት ነው። እና አላህን ተረሳኸው፣ ይረሳሃል። ከተውከው፣ የተውሃል። ግን የታከበርከው፣ እሱም ያከብርሃል። መስተንግዶህን ከፍ ያደረግልሃል ነው የሚለው ማነው እና ይህን በተመለከተ እንግዲህ ነቢዩ አለ ሰላቱ ወሰላም ሙሚኖች የአንድ ሰሞን ስሜታዊ የሆነ ዒባዳ ላይ ብቻ እንዳይጠመዱና ተዛ በኋላ መስመር እንዳይሰጡ አስጠንቅቅ ብሎ አላ በተለያዩ አያቶች የመከራቸው ለዚህ ነው ማለት ነው። ሱፊያን ብኑ አብድላህ የተባለ ሰሃቢ ረዲላሁ አንሁ አርዳ መጣና ከለታት አንድ ቀን ቁልቱ ያ ረሱላ ላህ ቁሊ ፊ ልእስላሚ ቀውለን ላአስአሉ አንሁ አህደን ገይረ ካላቸው እኔ በኢስላም የሚነገረው ነገር ሁሉ አይነዋጅ ሆነብኝ፣ አለ አንድ ምኑን ይዤ ምኑን ልጠው፣ እና የሚጨብጠው የሚይዘውን አጣሁኝ በዛብኝ። ና እንደ አንዲት ቁልፍ የሆነች ነገር ከሌላ ሰው ጠይቄ የማላገኛት በአጭሩ ቁልፍ የሆነች ነገር ንገሩኝ ብሎ ጠየቃቸው። ያነ ምን አሉ? ቁል አመንቱ ቢላ ቱ መስተቂም አሉ። ልክ የቁርአኑን አያት መነሻ አድርገው በአላህ አመንኩ ብለሃል አይደለም? ሙእሚን አይደለም? አዎ ስለዚህ በአላህ ታመንክ ቃል ኪዳን ገብተሃል አላህ ጋር ማለት ነው። በአንተ አምኛለሁ በአንተ ፍቃድ ራሴን አስገዝቻለሁኝ ታንተ ፍቃድ አልወጣም ብለህ ቃል ገብተሃል፣ ሻህደትን ስትናገር። ስለዚህ በዛ በቃልህ ቀጥ ብለህ መቀጠል አለብህ። ሙና አለም ዘለም ወደ ግራ ወደ ቀኝ እንዳትል። ኢስላም በተሰጠህ መመራ ቀጥ ብለህ ተተጓዝክ ጀነት ያንተ ናት አሉት ማለት ነው። ስለዚህ ለእሱ ብቻ ሳይሆን ያንን አይነት አቋም ይዞ የተገኘ ሁሉ በየዘመኑና በየሀገሩ ጀነት ዋስትና ተገብቶለታል ማለት ነው። እና ስራዎች ዒባዳዎች ብዙ ናቸው። እኛ እንደተቀቅን ተራ ነገር አይገን የምናያቸው ሁሉ አላህ ዘንዳ ትልቅ ደረጃ የሚያስገኙ ናቸው። ለዛ ምሳሌ ከተናገሩት ለምሳሌ የአላህ መልዕክተኛ አለ ሰላት ወሰላም ምን አሉ? አቡ ሁሬራ ባቀረቡት ሀዲስ ቃለ ረሱሉላ ኩሉ ሱላማሚነናስ ለሶ ደቃ ኩለ የውሚን ተጥሎፊ ይሸምሶአሉ እንታቃላችሁ? አሉ እያንዳንዱ ሰው የአካል ክፍሎች አሉ። ታጥቆች መተጣጠፊያ የአካል ክፍሎች የተለያዩ ትግር ራሳችን የውስጥ እቃዎችም ላይ ውጭ እቃዎች የተለያዩ ክፍሎች አሉ። እነዛ ቁጥራቸው 360 ይሆናሉ። በሰው ልጅ አካል ውስጥ ያሉ የአካል ክፍሎች 360። ስለዚህ 3 መቶ ስልሳ አሁን የአካል ሁሉ አሟልቶ ምንም ዋጋ ሳትከፍል? ነው አላህ የፈጠረህ ያንንም ደግሞ በጤንነት እንድትኖር ያደርግሃል ማለት ነው። ይሄ ሁሉ እዳ አለብህን አሉ ሶስት መቶ ስልሳ ጣን የአካል ክፍሎች አንዷ ብትጎል አካለ ስንኩል ነው የምትባለው ማለት ነው፣ እና ትልቅ ዋጋ ያስከፍላል። ስለዚህ በበሽታ በአደጋ ምክንያት አንድ ነገር ሲናጋ ስንት ያለ የሌለ ገንዘብህን አሟጠህ ከዛ እርዳታ ልመና ትገባለ ማለት ነው። አንዲት ነገር ላይ ያችም መተኪያ አሻንጉሊት ናት እንጂ አላህ እንደፈጠራት ልትሆን ላህ አትችልም እና 360 የአካል ክፍሎች እንዳሏችሁ ታውቃላችሁ አሉ። አዎ እነዛ ሁሉ ዋጋ ይጠይቃሉ። እደኞች ናችሁ። እነዛን ሁሉ ጌታን የሚያስደስ ነገር ሰርታችሁ ዋጋ ታልከፈላችሁ ነገ ትጠይቁባቸዋላችሁ አሉ ማለት ነው። እዳው ደግሞ የሚከፈለው እንደ ሰዎች በአመት አንድ ግብር እንዳይመስላችሁ አሉ። ወይ በወር እንደ ደመወዝ አይምሰላችሁ አሉ። እ በየቀኑ የ360 አካል ክፍል እዳ በየቀኑ መከፈል አለበት ሲሉ፣ ሰሃቦች ደነገጡ። እንዴ በየቀኑ 360 እንደው በአንዳንድ ብር እንኳ ቢታሰብ በቀን 360 ብር ከየት አባት ያምጥቼ ነው የምከፍለው? በጣም ተጨነቁ። ማለት ያን ጊዜ ቀላል ነው፣ አይዟችሁ አሉ እና ታዲሉ በይነትነይን ሰደቃ። ለምሳሌ ሁለት ጓደኞችህ ሲጋጩ ታገኛለህ እና ተው ተው ብለህ እንደዚህ በመገላገልህ ያ ትልቅ ዋጋ ነው። ሰዎችን ትንሽ የሚጋጩን ሰዎች። ከዛ ደግሞ ወቱዒኑ ረጁለ ፊ ዳበቲህ አንድ ሰው አቅመ ደካማ ወይም ሽማግሌ ሰው ፈረሱ ላይ እዛ ጊዜ ፈረስ ግመል ምናምን ነው ሰው የሚጠቀመው ለጉዞ እንዳሁኑ ተሽከራሪ በራሪ የለም እና አቅመ ደካማ የሆነ ሰው ከአህያው ላይ ወይም ከፈረሱ ላይ ከበቅሎ ላይ ለመውጣት ይቸገራል። በተለይ ገረጭራጫ በምትሆን ጊዜ ትን ይላል። ያን ጣጫውን ያዝ አድርገህ ገደፍ አድርገህ እንዲወጣ ብታደረገው ደካማውን ሰውዬ ይሄ ትልቅ ዋጋ ያመጣልሃል አሉ ከዛ እቃ ደግሞ የወደቀበት ሰው መሬት የወደቀውን እቃ ብድንቃር ብታቀብለው ለአንተ ቀላል ነው ያ አላህ ዘንዳ ትልቅ ነገር ነው አሉ እነዚህ ጥቅቅን ነገሮች ናቸው እና ወልከሊመቱ ጠይባ መጥፎ ስትትህ መልካም ቃል አን ደህና ደርክልጋሽ አሰላም አለይኩም ምናምን የምትላት ቃል ትልቅ ዋጋ ናት አሉ እነዚህን ነገሮች ሁሉ እናንተ ንቃችሁ የምትተዋቸው አላህ ግን ያን ሁሉ ደረጃ እንዲያደርስላችሁ ያስችላችኋል ወቢኩሊ ኹጥወቲን ተምሺ ኢለ ሶላት ሶደቃ ተቤት ተነስተህ ውዱእህን አድርገህ ወደ መስጂድ ስትጓዝ የምትራመዳት እርምጃ እያንዳንዷ እርምጃ እንደ ቦታው እርቀት ከመስጂድ እስከምትደርስ ድረስ እርምጃህን ብትቆጥረው በመቶ የሚቆጥር እርምጃ ነው ማለት ነው ስለዚህ ያ ራሱ ሲመነዘር የ ሶስት መቶ ስልሳ በቀላሉ ይከፈላል ማለት ነው ከዛ መጥተህ ሶላተል ጀማዓ ትሰግዳለህ፣ ቁርአን ትቀራለህ፣ ዚክር ታደርጋለህ። እያንዳንዷ አንዷ ፊደል በቁርአን ያው አስር ሐሰናት እንደምታወጣ የታወቀ ነው። ሶላት ሰግደህ ስታበቃ ሱብሃነላህ፣ አልሐምዱሊላህ፣ ላላ አላሁ አክበር የሚለውን ብትል እሱ ራሱ አምስት ጊዜ በቀን ሲደገም አምስት መቶ ይገባል ማለት ነው። አንተ የሚፈለግብህ ሶስት መቶ ስልሳ ነው፣ እንዲያውም ታተርፋለህ ማለት ነው። እንደዚህ እያረጋችሁ ትንሿንም ትልቋንም ባዳ ማጠራቀም አለባችሁ እንጂ ከዛ ወርዳችሁ ተነጭራሹ መሰረታዊ የሆኑ ነገሮችን የምትረሱ ከሆናችሁ በገዛጃችሁ ኪሳራ ላይ ወደቃችሁ ማለት ነው። አሉ ወልከሊመቱ ጦይባ ኩሉ ከትወትን ተምሻለ ሶደ ወቱሚ ጡላታ አኒጦሪቅ ሶደቀ አሉ። በመንገድ ላይ ስትሄድ ድንጋ ሰውን የሚያደናቅፍ ነገር ታገኛለ ወይም የሚያንሸራተት እንደ ሙዝልታጫለ ነገር ታገኛለ። ያን ነገር በእግርገፋ አድርገ ብታወጣው አይነ ደካማዎች አሉ፣ ሽማግሌዎች አሉ ማያው በዛ ተደናቅፎ ሊወድቁ ይችሉ የነበሩትን ሰው ይታደካቸው ማለት ነው። በዛ ትልቅ አጅር ታገኛለህ። ወፊ ሪዋየቲ ሙስሊሚን ላተህቂረነ ሚነል መዕሩፍ ሸይአ ተኸይር ነገር ትንሽም ብትሆን አትናቃት አሉ። ያቺ ትንሽ አንተ የናቃት አንተ ለመማር ሰበብ የምትሆነው እሷ ልትሆን ትችላለች አሉ ትልልቁ ዒባዳ ብቻ አይደለም። ትንንሾቹ ዒባዳዎች የሚናቁት ጌታ በዛ ሰበብ ነው ገሌን የምምረው ብሎ ወስኖ ይሆናል። ያችን በማድረግህ ትልቅ ሒሳብ ታመጣለህ ማለት ነው። እና በዚህ መልክ ዒባዳችሁን መቀጠል አለባችሁ። ስለዚህ ተስንፍና በስተቀር ማንም ሰው የሚከስር የለም ማለት ነው በኢስላም መርህ። እና እነዚህ ሁሉ ነገሮች ዒባዳዎች፣ ወደ አላህ የሚያቃርቡ ነገሮች ናቸው። ልክ የታወቀው አምስት ወቅት ሰላት፣ ልክ ረመዷን ብቻ፣ ልክ ዘካ፣ ልክ ሀጂ ብቻ አይደለም። እነሱ ዋና መሰረታዊ ናቸው። ሌሎቹ ግን ጥቅቅን ነገሮች ሁሉ በሙሉ ትልቅ ዋጋ አላቸው አሉ ማለት ነው። እነዚህን ነገሮች በመስራት መቀጠል አለባችሁ እንጂ በአንድ ሰሞን ትንብላችሁ ከዛ በኋላ ማቋረጥ አይጠበቅባችሁም በማለት አስጠነቀቁ። ማለት ወለዋን ተልቃ አካከቢዎችን ጦሊቃሉ ሌላ ቢያቅትህ አንድ ጓደኛ ፊት ለፊት ስታገኘው መስጂድ በር ላይ ወይ መንገድ ላይ አሰላም አለይኩም እንደምን አለህ ብለ ፈገግ ብለህ የሰላምታ ማቅረብህ ራሱ ትልቅ ደረጃ ያመጣልህ አሉ። ይህን ሁሉ እንግዲህ ብዙዎቻችን አናቅም ወይም እያወቅን እንዘነጋለን፣ እና በአላህ ስብሐነ ወተዓላ ቧበል ኸይርን በጣም አስፍቶታል የኸይርን በር ማለት ነው። አንዱ ፊስት አንዱ እያልቅ ትንሿንም ትልቋንም ሁሉም ላይ መሳተፍ አለብህ ማለት ነው። ትንሽ ነገር ናት ብለ ማለት የለብህም ስለዚህ አንድ ሰው በመንገድ ላይ በሚሄድበት ጊዜ ዛፍ ነበረ፣ ሾካማ ዛፍ ቅርንጫፉ ወደ ታች እንደዚህ ወርዶ የሚያልፉትን ሰዎች ሁሉ ያ ሾካም ይወጋቸዋል፣ ጨርቃቸውን ይቀድባቸዋል። አንድ ሰው በዛ ሲያልፍ ሰዎች እንደዛ ሲያስቸግር ሲያይ መጥረቢያ ይዞ ነበርና ያንን ወደታች የወረደውን ቅርንጫፍ ቆርጦታለው። ይሄ ሰዎችን እያስቸገረ ብሎ ቆርጦታለው በዛ ምክንያት በጣም ወንጀለኛ ነበር ሰውየው። ምሬሃለሁ አለው አላህ ሱብሃነሁ ወተዓላ። በሰዎች ላይ ዐዛ ያደርስ የነበረችን አንድ ዛፍ ቅርንጫፍ ስለቆረጠ ማለት ነው። እና በምን እንደምትማር አይታወቅም። አንዳንድ የትልልቆቹ ዒባዳ ወደ ሪያ፣ ወደ ውልኝ፣ ወደ ስሙልኝ ይገቡና ይከስራሉ ማለት ነው። ትንንሾቹ ግን ትረሳቸዋለህ፣ ይህን ሰርቻለሁ ብለህም አታስታውሳቸውም። በነዛ ደግሞ መቅቡል የሆኑና አላህ ዘንዳ ባልጠበቅከው ነገር ምህረት ይመጣል ማለት ነው። ትልቅ አለይታ የጣልክበት ደግሞ በዚህ ምክንያት በዚህ ምክንያት ወርቋል ይባላል ማለት እና ስለዚህ ኸይር ስራን ትንሿንም ቢሆን መናቅ የለባችሁም ይሉ ነበረ ማለት ነው። ከዛም አያይዘው ምናሉ አሉ አሶለዋቱ ልከምስ አምስት ወቅት ሶላቶች ያው መደበኛ የታወቁ ጉዳዮች ናቸው። ሶላት ልከምስ ከአንዷ ሶላት ወደ አንድ ሶላት፣ ከአንዷ ሶላት ወደ አንድ ሶላት፣ በዛ መካከል በጣልቃ ሰዎች የተለያዩ ስጠት ይሰራሉ መጥፎ ይናገራሉ፣ መጥፎ ያሰባሉ፣ መጥፎ ይሰራሉ። ወልጁሙዓቱ ለልጁሙዓ ከጅሙ አንስቶ እስተ ሳምንት ጅሙዓ ድረስ በተለያየ ጊዜ የተለያዩ ስህተቶችን ይፈጽማሉ ሰዎች ማለት ነው። ወረመን ለረመን ከረመን አንስቶ እስተ ረመን ድረስም እንደዛው የተለያዩ ወንጀሎችን ያፈራል አንድ ሰው ማለት ነው። እነዚህ ሁሉ ኢባዳዎች ደግሞ ምንድን ነው አገልግሎታቸው? ሙከፊራቱ ሊማ በይነሁነ ኢተጅትቢነት ከል አሁን የተጠቀሱትን ነገሮች በቋሚ መልክ ተቀጠልክ ሳታቋረጥ አሉ በየመካከላቸው ያሉን ስህተቶችና ወንጀሎች በሙሉ ይሰርዛሉ ማለት ነው። ረመዷን እስከ ረመዷን ድረስ የሰራው ወንጀል በሙሉ ጠርጎ ያጠፋል። ከባድ ከባዱን ወንጀል ማለት ነው። ከዛ የተረፉትን ጥቅቅኖችን ደግሞ ወቅት ሶላት ታንዲ ሶላት ወደ አንድ ሶላት መካከል ያለው እዛው ተስርተስር ይማራሉ ማለት ነው። ተሀጅ እስከ ተሀጅ ድረስ ተምራ እስከ ተምራ ድረስ ያለው በሙሉ ከባድ የሆነ ወንጀል አላህ ሊምረው የማይፈልገው እንደ ሽርክ እንደ ኩፍር ያለ ነገር ወይም ደግሞ እንደ ውሸት የመሳሰሉ ከባድ ነገሮች ታልሆኑ በስተቀር በሙሉ በእነዚህ ዒባዳዎች እየተወራረዱ ይመጣሉ ሂሳቦቹ ማለት ነው። ነገ ነፃ ሆነ ታልፋለ ማለት ነው። ተተቋረጠ ግን ዒባዳ ወንጀሉ እየካበተ ይሄዳል። የሚያሰርሰው ነገር የለም ነገ ያው በዳት ትያዛለ ማለት ነው። እና ይህንን አውቀን በዒባዳችን መትጋትና መቀጠል መቻል አለብንና አላህ ስብሃነ ወተዓላ ይወፍቀን።